በደቡብ ኢትዮጵያ ወላይታ ዞን ተወልዶ ያደገው አማኑኤል አሳሌ ገና በልጅነት እድሜው በብዙ ውጣ ውረድ የሕይወት ፈተናዎች አሳልፈዋል። ገና በልጅነቱ አባቱን በሞት ያጣው አማኑኤል ራሱን ከማስተዳደር ባለፈ ቤተሰቦቹን የመርዳት ኃላፊነትም ተጥሎበታል። ትልቅ ህልም የነበረው አማኑኤል ከነበረበት የልጅነት ኃላፊነት ትምህርት ቢጀምርም ጎን ለጎን ጫማዎችን በማደስና በማጽዳት በሊስትሮነት ህይወቱን ገፍቷል። ይህንን በመስራትም ቤተሰቦቹን ያግዛል። 2007 ዓመት ድንገት ፋዘር አረፉና ተቸገድን ትንሽ ያው የክፍለ ሀገር ኑሮ ታቋለ። ትምህርት ቤትም ለመሄድ አንዳንድ አንድ ለትምህርት ቤት የሚያስፈልጉ ማቴሪያሎቹን ለመግዛት ምናምን በጣም ይቸገር ነበር እና ያን ሁለት ሺህ ፋዘር ሲያርፉ እኔ የአራተኛ ክላስ ተማሪ ነበርኩኝ እና ጫማ ምናምን እየሰፋው ምን እያልኩ አሁን ለምሳሌ እኛ ሀገር እነዚህ ትናንሽ ትናንሽ ሴቶቹ ነው ገና ወጣቶቹ አትክልቶቹን ይነግዳሉ። እዛ እነሱ አማኔ እኔ ጫማ እገዛለሁ እኔ ጫማ ትሰፋልኝ አለ ይላሉ። ከዛ ያኔ አንድ ብር ወይ ሁለት ብር ነበር የሚከፈለው ጫማ ሰርቼ፣ ማለት ዙር ሙሉ ዙር ሰፍቼ እና የግድ እሱን የእነሱም ጫማ ምናምን በቃ መስፋት ጀመርኩኝ። የደብተር መግዣ የእስክሪቶ መግዣ አለኝም። በሚሠራው ስራ ከሚኖርበት ቀ የሚደርስበትን ጫና መቋቋም ባለመቻሉ በአንድ ወቅት የተሻለ ስራ ለመስራትና ለመለወጥ አቅዶ ወደ አዲስ አበባ እንደመጣም ያስታውሳል። ህይወት አልጋ ባልጋ ያልሆነችለት አማኑኤል በአዲስ አበባ ጎዳና ላይ ኑሮውን ለማድረግም ተገደደ። አዲስ አበባ ሲመጣ ማንም ዘመድ አልነበረም፣ ማንም ሰው አልነበረም። ወደ አንድ አመት ክብ ነውን ጎዳና ተኘው አዲስ አበባ እንደገባው በቃ በጣም ተቸገርኩ አቃማኝ ምንም ሱሱስ ሳልገባውም እንጂ በጣም ብዙ ችግር ደርሶብኛል። ከሊስትሮ ነት እስከ አዲስ አበባ ጎዳና ላይ የማደር ህይወት በመውጣት የቀድሞ ታታሪነትና የመለወጥ ህልሙን ከነበረበት ተሞክሮና ልምድ በመነሳት የጫማ አዲሳት ስራውን መጀመር ቻለ። ስልሳ ብሩ ናሆን ነበረኝ። እሱ ጋር እቃ ሊያመጠ ላይ ራሱ ማርካቶ ሲሄድ ሊስትሮ እቃዎች ሆን ገዛ ሰው ሰጠኝ። ያኔ ዚህ ለምረት ሰፈር ባዶ ነው። ኢትዮ ቻይና ትምህርት ቤት የራሱ አልተጀመረ ገና እንደጀመረ አካባቢ እዛ ታች ልጆቹ ጋር አንድ ብርም ሁለት ብርም የኔ ቦታ ነበር። ወደ 13 ተመሰረተ። አንድ ብርም ሁለት ብርም እየሰራው ሰዎቹን አከብራለሁ። የሰው ነገር አልፈልግም። እየሰራውት ነው የማገኘው። እድል ፊቷን ያዞረችባቸውንና ልክ እንደሱ በጎዳና ኑሮ የሚያሳልፉ ሌሎች ወጣቶችና ወላጅ አልባ ወጣቶችን በማሰባሰብ ከራሱ አልፎ ኑስሩና ህይወታችሁን ቀይሩ ሲል እድል ማመቻቸት ችለዋል። በእኔ የደረሰብኝ ሰላያዩት አባታቸውን በተለያየ ምክንያት በሞት ያጡ ልጆች አሉ። ወደ 6 7 አሉ ከኔ ጋር የሚሰሩ ልጆች ቢያንስ ሌላ ሰው እንትን ከሚሉ በኔ በራሴ ላይ ስለያዩት፣ እነዚህ ልጆች ይጠቀሙ ቢያንስ የእለት እንጀራቸውን በልቶ ይግቡ በሚለው ወደ 6 ሰባት ልጆች አሉ። አንደኛ ሁለት ጥቅም አላቸው። አንደኛ የእለት እንጀራ ያገኛሉ፣ ሁለተኛ ደግሞ ለቀጣይ ከኛ ከኛ ትናንሽ ትውልዶች ያንን ስራ የመልመድ ባህሪ አላቸው። አባተ ከሞተ በኋላ ምንም ስለ አባተ አላሰብኩም። ለምን እሱ አራተኛ ክላስ እስከ 11ኛ ድረስ እሱ ሁሉም ነገር እየሰጠ ምንም በቃ ስለ አባቴ አላስብኩም አባቴ ሆኖ አባቴ ሞቶም እሱ አባቴ ስለሆነ በጣም አመሰግናለሁ ሁሉም ነገር ለእኔ ብቻ ሰው ነው ወንድም ስለሆነ እኔን ብቻ አያግዝም ሁሉም ሰው ለምሳሌ የተቸገረ ሰው አካባቢም መስቀል ስደርስ አንዳንድ ነገር ሲደርስ ልብስን እየሰጠ ጫማ እየሰጠ ሁሉም ሰው እያገዘ ነው እኔም ከሱ ጋር እየሰራው ሙያም እየተማርኩ ነው። በብዙ የህይወት አጋጣሚዎች ተምሮ ከህይወት ተሞክሮ ለሌሎች ያለውን አዘኔታና ለስራ ያለውን ክብር ያዩ ሁሉ እንዲህ ሲሉም ይመሰክሩለታል። ለሰዎች አራያ የሚውል ልጅ ነው። ጎበዝ ነው። ታታሪ ነው። ትንሽ ትልቅ ሳይል ስራ ሳይንቅ ነው የሚሰራው። ማለት ብዙ ሰዎች ከሱ መማር ይችላሉ ብዬ ነው የማስበው። ለጎረቢትም ለሰውም መልካም ባህሪ መልካም ስነ ምግባር ያለው ልጅ ነው። ለስራ ያለው ጥንካሬ በጣም ጥሩ ልጅ ነው። ስነምግባርም ጥሩ ልጅ ነው። ልጆቹን ደግሞ ሲደግፋቸው ከሱ አይተን እኛ ሌላ ጥሩ ስነ ምግባር እንድንማር ያደረገ ልጅ ነው። ልጆቹን ድጋፉ፣ መልካም ነገሩ፣ የስራ ትኑ እንደሚያስለምደው ነገሩ ሁላ በጣም ጥሩ ልጅ ነው። ስራውን በማስፋት ለበርካቶች ቤተሰብ አልባ ወጣቶች ማረፊያ መሆን የስራ ዕድል መፍጠርና ከአስከፊ ህይወት መታደግ ደግሞ ህልሙ ነው። ይህንንም ለማሳካት ጉዞ ጀምሯል።